ያካፋፍላል ሶስት ቦታ ነው ያለ። አሁን ኦዲንስ ሶስት ቦታ እነሱ እኮ የእኛን ተከትሎ እኮ ነው እዛጋ የሚያደርጉት። እኛ የምናረገ እኛ የምናውረውን እኛን ተከትሎ እኮ እነሱ ዛጋ በተግባር እያሳዩ ነው ያሉት። እኛ በነገር እናደርጋለን፣ እነሱ በተግባር ያሳዩናል። ኖክ ለምን እንደዛ መጣ ይመስልሻል? ፍጤ ለምን እንደመጣ ባህሚ ጎን እንዳለ እነሱ ራሱ አሁን ስራቸውን ምርጥ አድያ ነው የሰጡት። አሁን ትክክለኛ ምርጥ አድያ ገባሽ እየሰሩ ነው እነሱ እየሰሩ ነው። ይህንን ተከፋፍሎ ሌላ ነገር ሳይሆን እየሰሩ ነው። በቃ እኛ የምናደርገው እዚህ ጋር እኔ የብሩኬ ደጋፊ ነኝ። አሁን በተለይ አዲያ መሄደው ከኛ ቤት ነው። በተለይ አዲያ ሲሆን አዲሱ ከዚህ አሁን እኛ በጣም ተ እንደዚህ ያተነጣጤ ትላንትና የንትኑ ፎቶ ያን ቪዲዮ አይቼ በጣም እየሳኩ ነበር። እና በጣም እንትን ነው እና ጥንቃቄ አድርጉ። የምታወሩ ነገር ካለ አውሩ፣ ተጫወቱ። እናመሰግናለን፣ እንወዳቸዋለን። ጥንቃቄ አድርጉ። ልክ የሌላን ሰው ማናችሁም ሰው ወይም እኔ ከሌለው ወይም አንድ ሰው ከሌላ ሌላ ነገር በኩሽታ የሚያመጣ ሰው እዚህ ጋ ዝም አትበሉ። ሁላችሁም አላፍትና አለባችሁ። ሁላችሁም እዚህ ጋ የግድ ኦፍሴ እዚህ መኖር የለባት ግዴታ ኦፍሴ ዚጋ ግዴታ ሚሚ እዚህ ጋ አንዱም አንዱ ግድግድ ይላል። ሁሉም እኛ ምን? እናንተ ስትኖሩ እኮ ነው እዚህ ጋር የምታስቆሙ። ራሳችሁን አላፍትነት ውሰዱ፣ የራሳችሁን አላፍትነት ውሰዱ። እዚህ እዚህ ቦታ ላይ ማለት ነው ክፍተት የሆነ ሰው ክፍተት ሲያመጣ ወዳቶሎ ቶሎ ብላችሁ አስቆሙት። ክፍተት እንዳትፈጥሩት። አሁን ጨረቃ ላይ ለማስተማር ወይም እንደዛ ብለሽ አንቺ የተሰማሽውን ነገር ልታወሪ ይሄ ይገባኛል። ግን ደግሞ እዚህ ቤት ያልተለመደ ነገር ነው። አየሹ ያልተለመደ ነገር፣ ያለንበት ሁኔታ እና ይሄ ነገር የመጣበት ሁኔታ በጣም ርቀት አለ። አይሱ እንኳን የዛኛውን ሰዎች ትተን አንድ ቀን እንንጃ፣ አንድ ቀን የማንም ሰው እዚህ ጋር የአብርሃም የአብርሃም አሁን የሀይሚ ወንድም ነው አያችሁ አንድ ቀን አውርተን አናውቅም። እና ተግባባን አላፍትና ውሸዱ ሁላችሁም፣ እንደዚህ አይነት ክፍተት ሲፈጠር ስራ ላይ አንዳንድ ጊዜ ስራ ላይ ሰው ስራ ይይዛል፣ ሰው እንትን ይላል። ክፍተት እንዳትፈጥሩ፣ በተለይ አሁን እኔ እርምጃ መወስድባችሁ እናንተ ላይ ነው። ዝም አትበሉ። ቲጂ፣ የኔ እናት ነይ ግቢ እስኪ ጓደኛ አግኝቼ ልሻለሁ። ነይ ለማንኛውም ደስ ይላል ብቻ። እግዚአብሔር ብሎ ግን አንድ ብንሆነ የምመኛው በቃ ፋሚሊው አንድ ሆኖ ሆኖ አድርሰን ምናምን ነገር ያ ነው፣ በቃ የሚታየው ቲጂን ታውቂያታለሽ? የአራቱ ልጆች እናት። ውይ ያው እንዲው ያውቃታለሁ፣ በእንትን እንዲው አላወራትም እንጂ ያውቃታለሁ። በስንትሆኑ ለ ያለ ጓደኛ የልጆችሽ እናት አንግቼልሻለሁ ነይ ቲጂ። አልችልም እያለችሽ እኮ ነው፣ አልችልም አለች። አችልም ለም? ሌሊት ነው፣ ሌሊት ነው። እነሱ ጋር እኮ ሌሊት ነው። እናንተ በእኛ አታስቡት እንጂ እሺ። ትጅ የሰላም ነው ማለት ጁዲዬ ናት ጁዲዬ ዛሬ አላገኘዋትም እስኪ ጣፍልኝ ጁዲ ጠጉባል አንቺ የዚህ ቤት እኮ ልጆቹ እንዳለ ነው የጠገቡት ጠግባዋል ጠግባዋል እኮ እያልኩ መገረፍ አለባቸው ቻስላገኛዎቹ ደስ ብሎኛል እኛም ደስ ብሎናል በኮሜንት ነበር ምና ብዙ ጊዜ ኮሜንትሽን አነባለሁ እና ደስ ይለኛል ብዙ ጊዜ ላይክ ሰጥሻለሁ እና በዙ ቀጤ ልብሽን አይቀይርብሽ እንደዚ ሁለቱን እና ደግሞ ሁለቱን ልጆችን በአንድ አይን ሲያይ ደስ ይላል። እናመሰግናለን። እኛ ደግሞ ሲመች ሲመችሽ ግቢ። ኧረ ችግር የለም እዚ መግባት አጋጣሚ ካገኘኋችሁ እንደዚህ እገባለሁ ችግር እኔ ቲክቶክ ላይ እንኳን ብዙም ፍቅር የለኝም እ ዩቲዩብ ላይ ነኝ ያለሁት የእነሱን ሼር እያረፍ እዛ ላይ ነው ነው ንግስቷ ሊሄድ ነው እና ጥንቃቄ አርጉ የምታደርጉትን ነገር ጥንቃቄ አርጉ እሺ ተጫወቱ እኔ ሊሄድ ነው ግን የሰማችኋለሁ

አሁን እኮ ዛቸ ጠንካራ ነሽ አንቺ። አሁንእ አሁን እኮ ተቀየረ። ኧረ ተቀይራለች። ተቀይራ ሰው ስታስረቂያት ምናምን ነው ለውጥ ያለ እንደዛ ነው መቀየር እንጂ

ልጅቷ ሴት አሁን እንደ አባት ጸጉር ለነገሩ፣ የእናቷም የአባታም ጸጉር ስለሚያምር ጸጉሯ ሌላ ነው። የመጀመሪያ ላይ ሴት